ሰላም ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ! ሙቀቱ እንዴት ይዟችኋል? እኔ ደህና ነኝ፣ አልሐምዱሊላህ። መንገድ እየትኩኝ እኮ እስቲ ከእናንተ ጋር ላውራ ብዬ ነው። እንደ እኔ አሮጊት ቤት ምሰሩ አሮጊት ማዳም ቤት ሰብ ሴንቱን እንደቻል ነው ዋይፋይ ይቆጥራል ተብላችሁ ታውቃላችሁ? ስል ከረጅም ሰዓት አታዊ ይቆጥራል አለች። እኔስ ጀምር ብታይ በራሴ ትንዳታ እየሞላው ነው። እንደው ብዙ ጊዜ የምጠቀመው ሞልቼ ራስ በቃ ሲሜ ለማስረዘም እየሞላውኝ በዚህ አስር ዲናር በኢትዮጵያ ደግሞ አንድ ሺህ ብር በልት በቃ ደግ አንድ ሺህ በልጣለሁ። ግን በአንድ ሺህ ብር አስራ አምስት ቀን በዋይፋ አስራ አምስት ቀን በራሴ ዳታ ነው የምጠቀሙ። ግን በቃ ብታይ አሮጌ ስለሆነች እንትን አታቅም ይቆጥራል ረጅም ሰዓት ታዊ እኔ ራሱ ትንሽ ትንሽ ነው ከልጆች ጋር መዋራው ትላለች። በቃ ሲደውልላት ብቻ ነው ስልክ የምታነሳው በቃ እንደዚህ። እዚህ ሀገር ደግሞ እንትን ደስ ቲክቶክ ስለማይሰራ እነሱ ቲክቶክ አይጠቀሙም። በቃ መሴንጀር፣ ዋትስአፕ ምናምን ነው የሚጠቀሙት። እኔ እንዲሁም ቲክቶክ በቢቢኢን አውርቼ ነው የምጠቀመው። እና ይሄ እንደምጠቀም ብታውቅ እንደሆነ እሪ ነበረ የምትልብኝ። እንደውም ኢሞ ዋስ አፕ ብቻ ማውራት መስሏት ነው እንዲህ እራሱ ያለችኝ። አስራ አምስት ቀን በዋይፋይ እየተጠቀምኩኝ አስራ አምስት ቀን በዳታ አይጠቀም ግን እኔ ኧረ በዳታ አይደለም በዋይፋይ አይደለም በዳታ ነው የምጠቀሙት ሳሳያት እራሱ አታውቅም። በቃ ምንም አጠቃቀም አታውቅም። በቃ ሲደውልላቸው ስለምታነሳ ምንም እንትን አታውቅም ብታይ እና ብቻ ከባድ ነው። ያ አሮጌ ቤት ምሰሩ ታቆታላችሁ። በእርግጥ ጥሮች ናቸው እና ግን ምንም በቃ እውነት እንደዛ ስትለኝ በቃ እኔ እራሱ የሆነ በቃ ከፋኝ። እሺ ስልኬ እራሱ መጠቀም ስቼ በቃ አስቀምጨው በቃ ማሰብ ጀመርኩ። ከዛ ደግሞ መልሳ እንደዛ ልችኝና በቃ ሳኩርፍ ጊዜ መጥታ አታኩርፊ፣ በቃ እኔ እኮ እንድታኩርፊ አይደለም ስለሚቆጥር ነው፣ ውሃ ውድ ነው የሚከፈለው፣ መብራት ውድ ነው የሚከፈለው፣ በቃ የኑሮ ውድነት ገባችበት። ለዛ ነው ውድ ስለሆነ ነው ሁሉም ነገር እንጂ እኔ አጠቀኝ ብዬ አይደለም። አታኩርፊ፣ በቃ ትለኝ። ዛሬ የኑሮ ውድነት እኛ ምን እናርታለን? እኛ ያገባናል። ብቻ ምንም ቢወዷችሁም ምንም ጥሩም ቢሆኑ አንድ ቀን ባዳ እንደሆናችሁ ያሳውቋችኋል። በቃ ከእነሱ እኔ በጣም እንደሚወዱኝ ለእነሱ ጥሩ እንደሆንኩኝ እነሱም እንደ እናትና አባት እንደሚሆኑልኝ ነው የሚያወሩኝ፣ ሁል የሚነግ ግን የሆነ ቀን በቃ እንደዚህ ያስከፈዋቸው ከዛ፣ በዚህም ራሱ እኮ በዋይፋይ ራሱ እኮ አላቆመችም። በቃ ስልክ ሁሌ አታውሪ፣ ረጅም ሰዓት አታውሪ፣ ልጆች ሲመጡ ስልክ አትጠቀሚ፣ ሰውዬው ሲኖር ስልክ አታውሪ አለች። አሰቡት፣ እነሱ ሲሰበሰቡ ወሬያቸው ነው የሚቀደዱት። ረጅም ሰዓት ነው ቁጭ ብሎ የሚያወሩት። እነሱ ሲያወሩ እኔ ስልኬ ካልጎረጎርኩኝ ካላየወኝ ዝም ብሎ መቀመጥ አይጨንቅም? ብቻ በጣም ከባድ ነው። በቃ ምንም ቢወዷችሁ ምንም ጥሩ ቢሆንላችሁ የሆነ ሰዓት ላይ በቃ ባዳ እንደሆናችሁ እንዲሰማችሁ ያደርጋሉ። ብቻ እኔ አላርላ ለሰው ጥሩ እንትን አለኝ ማለት ሰው ጥሩ መጥፎ ነገር አለው፣ ማንም ቢሆን እኔም እንደዛው። ግን ሰው ከመጥፎ ባህሪው ጥሩ ጎኑ የሚያመዝም ከሆነ እኔ ሰው በቃ ጥሩ ነው ብዬ ነው ያን ሰው እንትን የምለው። በጥሩ ጎን ነው የማየው፣ መጥፎ ነገሩን ትተው ና በጥሩ ጎን ነው የማየው እና ምንም ቢያስከፉኝ ወይም ቢሉ ማንም ሲጠይቀኝ ጥሩ ናቸው እያልኩ ነው የምናግረው ኧረ በጣም ጥሩ ናቸው፣ ምንም ማሻላ ናችሁ እያልኩ ነው ማወራው። ግን በቃ እንደዚህ ናቸው እነሱ። ሰላም እንዴት ናችሁ? አልሐምዱሊላህ። እና ውዶች መንገድ ላይ አበሾች አግኝቼ ሰላም እያልኳቸው ነበር። እና ውዶቼ እንዲኖላቸዋለሁ ምንም ቢወዷችሁ ምንም ጥሩ ቢሆንላችሁ፣ አንድ ቀን ያስከፏቸዋል። ስለዚህ አረቦቹን አትመሯቸው። ሰው ከመጥፎ ጎኑ ጥሩ ጎንም ጥሩ ጎኑ አብልጦ ማየት ነው፣ በጥሩ ጎን ማየት ነው። ግን በጣም ቤተሰብ ሆንኩኝ ብትሉም ያስከፏቸዋል። ስለዚህ አብሽሩ፣ ጠንክሩ። መቼም ወጣት ሲሆን በእርግጥ ይረዳቸዋል። ወጣቶች ሲሆኑ ብትጨቃጨቁ፣ ብትነጋገሩ እንትን ይሏቸዋል፣ ይረዷቸዋል። እና ሽማግል ቤት የምትሰሩ ታቁታላችሁ፣ ትረዳላችሁ ብዬ አስባለሁ። እና ውዶቼ እዚሁ ልመለስ እና ውዶችዬ፣ በቃ እንዲኖላችኋለሁ። በጣም ደብሮኝ ነበረና አረቦቹን አትመኑ። ይህን ቀን ያልፋል ብለን ነው። ምን ቢያስከፍኑም ይህን ቀን ያልፋል ብለን መጠንከር ነው። ነገ ሌላ ቀን ነው ብለን ተስፋ እናደርጋለን። ነው በተስፋ ነው የምንኖረው። አንድ ቀን ደግሞ እንደ ተረት እናወራ ይሆናል፣ ይህም አልፎ እና ኢንሻአላ። በተለይ እንደዚህ ትልልቅ ሰዎች ሽማግሌ ቤት የምሰሩት፣ አይዟችሁ፣ በርቱ፣ ጠንክሩ። ነገ ሌላ ቀን ነው፣ ያልፋል። ይህን ቀን አልፎ እንደ ተረት እናወራዋለን። እና አብሽሩ ውዶቼ፣ በርቱል ጠንክሩ እላችኋለሁኝ። መልካም ቀን ይሆንላችሁ። ቻው ቻው፣ ወዳችኋለሁ ውዶቼ። ጉላክ